አመሰግናለሁ። ያው ይሄ ኮሪደር በዚህ በሁለተኛ ምዕራፍ ከታወጁ ስምንት ኮሪደሮች አንዱ ነው። መጠሪያውን ከአንበሳ ጋራዥ ጎሮ ይባላል። አጠቃላይ የፕሮጀክቱ ርዝመት አራት ኪሎ ሜትር የሚሸፍን ነው። ከዚህም ውስጥ ኦልሬዲ ጀስት በፊት ቀድሞ የነበረው ከ30 ሜትር ያልዘለለ እንደዚሁም ደግሞ የእግረኛ መንገድም ሳይክል ሌንም ያልነበረው በት ሁኔታ የነበረው ነገር ግን በኮሪደር እሳቤ ሁሉንም አካታች መሆን አለበት በሚል ወደ ይሄ ሁሉ አራት ኪሎ ሜትር እስከ 30 ሜትር ወደ 43 ሜትር ስፋት ኦሬዲ ያደገበት፣ በዚህም ኦሬዲ እግረኛ መንገድ አምስት አምስት በሁለቱም አቅጣጫ ሳይክል ሌን፣ እንደዚሁም ደግሞ በአንዱ ሳይድ ከሁለቱ የቦሌ መገናኛና ከኮንቬንሽን ሴንተር በሴሚ ሲያርጎ እስከ ጎሮ ከሚመጣው ጋር ሊንክ እንዲያደረግ። እንዲገናኝ ለማድረግ በአንድ ሳይድ አራት ኪሎ ሜትር የሳይክል ሌን የተካተተበት ሁኔታ ነው ያለው። እንደዚሁም ደግሞ ተጨማሪ ፋሲሊቲዎች የተካተቱበት ለምሳሌ የታክሲ ማውረጃና መጫኛ ወደ 11 ቦታዎች የተካተተበት ፓርኪንግ ተርሚናሎች እንደዚሁም ደግሞ የተካተቱበት ወደ አምስት ቦታ ላይ እንደዚህ የተካተቱበት ሁኔታ አለ። በተጨማሪም ለህብረተሰቡ እንደ ፐብሊክ ስፔስ እንደ መዝናኛ የሚሆኑ ወደ ስድስት የተለያዩ ቦታዎች ላይ ተካቶ የተገነባበት ሁኔታ ነው ያለው። ፓራላሊም አጠቃላይ በመንገዱ ስትሬች ላይ የተለያዩ የህንጻ እድሳቶች፣ የሱቅ ግንባታዎች የተከናወነበት ሁኔታ ነው ያለው። በአጠቃላይ ይሄ ኮሪደር በቀድሞ የነበረው አጠቃላይ የትራፊክ እንቅስቃሴውም በጣም አስቸጋሪ ኮንጀክሽን በጣም የበዛበት የነበረ ነው። ተጨማሪ ሌሎችን ጭምር በመስጠት በአሁኑ ሰዓት ላይ ትራፊኩም በጣም የተሳለጠበት እዚህ አካባቢ የማህበረሰቡም አጠቃላይ የኑሮ ሁኔታን የመኖር ሁኔታውን በጣም ፋሲሌትድ ያረገ ምቹ ኢንቫይሮንመንት የተፈጠረበት ሁኔታ ያለበት ሁኔታ ነው የተፈጠረው። ዛሬ ያው ይሄ ኮሪደር ከዳር እስከ ዳር ኦልሬዲ ሙሉ ለሙሉ ተጠናቆ ሁሉም አገልግሎት ክፍት ለማህበረሰቡ የተደረገበት ሁኔታ አለ ለማለት ነው።